ንጹህ የመጠጥ ውሃ ለሰው ልጅ የመኖር ሚስጥር የጤናውም መሰረት ነው። ለግብርናው ዘርፍም ምሰሶ ነው። ለዚህ ነው መንግስት ለዘርፉ ልዩ ትኩረት ሰጥቶ በመስራት ላይ ያሉ። በማዕከላዊ ኢትዮጵያ ክልልም ለዘርፉ ልዩ ትኩረት ተሰጥቶ እየተሰራ ባለው ስራ የህብረተሰቡን ተጠቃሚነት እያሳደገ መጥቷል። በመንገድና በመስኖ አውታሮች ላይም እየተሰሩ ባሉ ተግባራትም ውጤት እየተመዘገቡ መሆኑን በክልሉ የተለያዩ የልማት ፕሮጀክቶች ምረቃ መርሃ ግብር ላይ የተገኙት በምክትል ርስ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሐመድ ኑር ይናገራሉ። በክልሉ ተመርቀው ለህብረተሰቡ ክፍት የተደረጉ ፕሮጀክቶች ለዜጎች ጥያቄ እየተሰጠ ያለው ምላሽን የሚያሳይ እንደሆነም አብራርተዋል። በዛሬው ቀን በጎርፍ ሙሌት ሳቢያ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን ከመግታቱም ባሻገር ለህይወት መጥፋት ጭምር ምክንያት ሲሆን የከረመው የአሳስ ወንዝ ላይ ባለ 30 ሜትር ስፓን ርዝመት ያለው ድልድይ ተገንብቶ አገልግሎት መስጠት ጀምሯል። በተፈጥሮ አቀማመጡ የመንገድ መሰረተ ልማትን ተደራሽ ለማድረግ አስቸጋሪ በሆነ አካባቢ የሚገኙ ማህበረሰቦችን ተጠቃሚ የሚያደርግ የኩምበር ናዳ የጠጠር መንገድ፣ እንዲሁም መደበኛ ድልድይ ለመገንባት አዳጋጅ በሆነው የሻሾ ወንዝ ላይ የተዘረጋው የሻሾ ተንጠልጣይ ድልድይ ግንባታ የዜጎችን እንግልት በእጅጉ የቀረፉ በዛሬው ቀን የተበሰሩ ልማቶች ናቸው። ለወጣቶች የስራ እድል ለመፍጠር ምርትና ምርታማነትን ለማሳደግና የምርት ወቅቶችን ቁጥር ለማበራከት ከፍተኛ ፋይዳ ያለው 300 ሄክታር የሚያለማው የወልዲያ መስኖ ፕሮጀክት የነገ የተስፋችን ሆኖ እነሆ ዛሬ ብቅ ብሏል። ከሁሉ በላይ የቡታጀራ ከተማን የመጠጥ ውሃና ሳኒቴሽን ችግር በእጅጉ ሊቀርፍ የሚችለው ከ500 ሚሊዮን ብር በላይ ወጪ ወጥቶ ለመገንባት የታቀደው የቡታጀራ ከተማ ሳኒቴሽን ፕሮጀክት መንግስት የዜጎችን የመሰረተ ልማት ጥማትን ለማርካት እያደረገው ላለው ጥረት ጉልህ ማሳያ ነው። በምስራቅ ጉራጌ ዞን ተገንብተው ለአገልግሎት ክፍት የተደረጉ ፕሮጀክቶች ከ400 ሚሊዮን ብር በላይ ወጪ የተደረገባቸው ናቸው። በምስራቅ ጉራጌ ዞን ብቻ ከአራት መቶ ሚሊዮን ብር በላይ ወጪ የተደረገባቸው መሰረተ ልማቶች ተመርቀው ለአገልግሎት በቅተዋል። የትልቅ ፕሮጀክት ማብሰሪያ መሰረተ ድንጋይም ተጥሏል። እነዚህ ተግባራት የቤተሰቦቻችንና አጠቃላይ ማህበረሰባችንን ወደ ብልጽግና የሽግግር ራዕይ እንዲሁም የወደፊት የህይወት የደህንነት ዋስትናን የሚያረጋግጡ ናቸው። የክልሉ ውሃ መስኖና ማዕድን ልማት ቢሮ ኃላፊው አቶ ዳዊት ኃይሉ የልማት ፕሮጀክቶችን በሁሉም የክልሉ አካባቢዎች በፍትሐዊነት ተደራሽ ለማድረግ እየተሰራ ነው ብሏል። የቡኢ ከተማ የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክትም በ210 ሚሊዮን ብር የተገነባ ነው ብሏል። ቡኢ ከተማ የንጹህ መጠጥ ውሃ ፕሮጀክት ባለፈው ዓመት ማዕከላዊ ኢትዮጵያ ክልል መስርተን ወደ ስራ ስንገባ አፈጻጸሙ ከ25 ፐርሰንት የዘለለ አልነበረም። ከፌዴራል እስከ ክልል፣ ከክልል እስከ ዞን ወረዳና ከተማ አስተዳደር በየደረጃ ያሉት ሁሉም ባለድርሻ አካላት ባደረጉት ብርቱ ርብርብና ድጋፍ ለዛሬው ደማቅ ፕሮግራም ፕሮጀክቱ እንዲበቃና በይፋ ማስመረቅ የቻልንበት ደረጃ ማድረስ ችለናል። የቡኢ ንጹህ መጠጧ ፕሮጀክት ውል በመግባት በወርሃ ጥር በ2013 ዓ.ም የተጀመረ ሲሆን የጣሊያን የልማት አጋር ድርጅት፣ የፈረንሳይ የልማት ድርጅት የአውሮፓ ኢንቨስትመንት ባንክ በረዥም ጊዜ በሚከፈል ብድር የበጀት ምንጭ በመሆን በክልሉ መንግስት የማቺንግ ፈንድ ግንባታው ተጠናቆ በዛሬው ዕለት በይፋ የተመረቀና ለከተማው ነዋሪ ንጹህ መጠጥ አገልግሎት እንዲሰጥ ብቁ የተደረገ ፕሮጀክት ነው። ፕሮጀክቱ ከጉድጓድ ቁፋሮ ጀምሮ እስከ ግንባታው ማጠቃለያ ድረስ ወደ 210 ሚሊዮን የሚጠጋ በፈጀ ወጪ ግንባታው በማጠናቀቅ ለዛሬ ምረቃ ስነ ስርዓት ማውቃት የተቻለ ሲሆን ይህን ፕሮጀክት ከ35000 በላይ የሚሆነ ከተማው ነዋሪ ህብረተሰብ የንጹህ መጠጥ ውሃ ተጠቃሚ ማድረግ ለዞኑ የተመረቀው የወልዲያ መስኖ ፕሮጀክት ከ300 ሄክታር በላይ መሬት ማልማት አቅም ያለው እንደሆነ ኃላፊው ተናግረውም ከ1200 በላይ አባወራዎችንም ተጠቃሚ ያደርጋል። የወልዲያ መስኖ አውታር ግንባታ ፕሮጀክት ከተረጂነት በመላቀቅ ወደ ምርታማነት ለመሻገር በምናደርገው ርብርብ የመስኖ ልማት ስራችን የአንበሳውን ድርሻ ይይዛል። ፓርቲያችንና መንግስታችን በተያዘው ቁርጠኛ አቋም ከተረጅነት ለመላቀቅ በርካታ ስራዎች እየተሰሩ ያሉ ሲሆን የወልዲያ መስኖ አውታር ግንባታ የዚሁ ስራ አንዱ ማሳያ ነው።